አይኖች አይቼሳ ገግ እንደበትሽ ገለኛል ዳግ ሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ወድ ፋሚሊዎቻችን? ባላችሁበት ሰላማችሁ በዘት ትረፍረፍ ይበልላችሁ እያልኩኝ ያው ትንሽ ጠፋውኝ። ያው ወደ ክፍለ ሀገር ሄጄ ነበረ እና ትንሽ ነገራቶችን እያስተካከልኩኝ ምናምን ስለነበር ነበር ትንሽ ስራጋር ትንሽ ማተኮር ስላለብኝ የጠፋውትኝ እና ዛሬ እስኪ ለምን በቃ ለለም እያየሁት ነው፣ ሚዲያውን እየተንጫጫ ነው፣ በዛ በዛ በጣም ብዙ ጨወቶች አሉና ለምን ብቃ ለለም ብዬ ነው የመጣውትኝ ዛሬ። እና ደግሞ በጣም መናገር የምፈለገው ነገርም አለ። ብቻ ይህን አካውንት ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን፣ ደገፍ አደርጉን ያው ለናንተ ምን ተርፋለን ተርፋለን ብዬ ስለማስብ ስለማስቡ ማለት ነው። እና ዛሬ የመጣሁት ዋነኛ ዋነኛ እንት ነው ምዕራፉ መናገር የምፈልገው ዛሬ ያው ከዚህ በፊት ፈኪ ጋ፣ ዚዞ ጋ፣ ነባ ጋ ሰርቻለሁኝ ዩቱብ ላይ ማለት ነው። ያው ሌሎችን ጋ ሰርቻለሁኝ እነ ናዲ ጋ በቃ ያው ነው አለ ሰርቻለሁኝ የሆነ የሆነ ሰው ጋ እና እኔ እንዲህ ሳየው የሆነ ሰው ተጎርቶ ለማገዝ ሄድኩኝ። አገዝኩ አገዝኩኝ ሆነ። ከዛ በኋላ ያንን ጨርሼ ወደ ራሴ ቪዲዮ ደግሞ ስመለስ እኔ ጋ ሚደርሰው ሆነ፣ ትታቸው ሄድክ፣ ምናምን ነገር የሚባለው ወሬ እየደረሰብኝ ነው ነውና ተው እንደዚህ አትበሉ። ያው ደግሞ ከወንድምነት ያለፈ ግንኙነት ምንም የለንም ወንድሜ እህቴ ነች እነባም ሆነች እዚህ ዙም ሆነች ማለት ነው። እና እነሱ ጋር ሰርቼ ሌላ ሰው ጋር ሲሰራ ለምንድን ነው የምትቆጡት የምትናደዱት? ምን ችግር አለው? ሁሎችም እኮ እሷ ጋር ምሰራ እዛችን ጋር ምሰራ ምን ችግር አለው ነው አሁን እዚህ ጋር ማለት ነው። እና ፋሚሊያንስ እዚህ ጋር እንድታቁለኝ የሚገባው እኔ የሆነ ሰው ላግዝ ሄድኩኝ ታገስኩ። በኋላ ደሞ እንት የመጣውት የምታምኑም የማታምኑም አላቸው፣ ግን እኔ የመጣውትኝ አንደኛ በዓልን ሁለተኛ ቤተሰብን ብዬ እኔ የመጣውትኝ ወደዚህ ሲመጣ ማለት ነው ቤተሰብ እኔን ፈልጎኝ ለቤተሰብ አስፈልጌ እኔ የመጣውትኝ እዚህ ማለት ነው እና አሁን ደግሞ እነዛን ነገሮች እያስተካከልኩ እየጨረስኩ ነው ያለሁት እና አሁን እነዛ ነገሮች እያስተካከልኩና እየጨረስኩ ነው ያለሁትና አሁን ጨርሼ ወደ አዲስ አበባ የምመለስበት ቀን እየደረሰ ነው። ኢንሻአላህ በቅርቡ መመለሳለሁ ብዬ አስባለሁ። እና ደግሞ ፈኪ እዚህ ጋር ፈኪ እና እኔ ቆየን የተጣላን ምናምን መስሏችኋል። ግን የሆነ ጥፋት አጥፍቻለሁኝ እኔ አቃለሁኝ አጥፍቻለሁኝ። ያጠፋሁትም ጥፋት አለ ቤተሰቦች የምታውቁት፣ ብሶዎች የሚያውቁት ያው ለእኔ ጥፋት መስሎ ያልታየኝ የነበረ አሁን ግን መለስ ብዬ ሳያቸው ብዙ ጥፋቶችን እንዳጠፋውኝ አውቄ፣ ፈኪየንም የበደልኳት አልመሰለኝም ነበር ግን እንደበደልኳት ማለት የተናገርኩት ንግግር ጠሩ እንዳልነበረ ተገንዝቢ ያለውኝ ማለት አውቄ ያለውኝ እኔ ማለት ነው። እና አይታችሁ ከሆነ መጀመሪያ ስመጣ የመጀመሪያ ቀን ወደ ሶሻል ሚዲያ ስመጣ ካስታወሳችሁ ፈኪ ጋ ነበር የመጣሁትኝ እና ያኔ ደግሞ ምንም አልተጠቀምኩም ተጎዳሁ እንጂ ብያለውኝ ፈኪያ ማለት ነው። ያው አንዳንዴ የሰው ልጅ ነን እንሳሳታለን። የለም ዝም ብለን ተናደን የምናወራቸው ወሬዎች አሉና እነዛን ነገሮች እንደ ቁም ነገር አትውሰዱብን ማ ማንም ያውቀዋል እሷ እንደጠቀመችኝ እኔም እንደጠቀምኳት የጎዳች ነገር ደግሞ ምንም የለም። ያኔ ዝም ብለን በብሽሽቅ ዝም ብለን የተናገርነው ነገር ነው። የሰው ልጅ ደግሞ ይሳሳታል እና እዚህ ጋር ሁላችሁም ይቅርታ እንድታደርጉልኝ እፈለጋለሁኝ እና ዋነኛ ና ዋነኛ ፈኪና ያው አሁን እኔ ቤተሰቦች ይቅርታ እንድታደርጉልኝ ነው የመጣሁት። ማለት ፈኪ ጋ አከ እንግዲህ በኋላ አብረን ልንሰራ ናም ነገርም ስላሰብ ነው ማለት ነው። እና እዚህ ጋር ቤተሰቦች የእሷ ቤተሰቦችም እኔ ቤተሰቦችም አስከፍቻችኋለሁ። አላስከፋችሁም አይደለም፣ አስከፍቻለሁኝ። የማይሆን ነገር ተናግር ያለውኝ። በእንዴት የሰው ልጅ ተናዶ ሲ ሚዲያ ላይ ወጡ ሲናገር ምናምን የሆነ ሰው ያዝያዝ በልበል ምናምን ካለው የሚለውን አያውቀውምና ባለ ማወቅና በምን ልበላችሁ ብቻ አጥፍቻለሁኝ እናም እሷና እኔ ይቅር ከተባባልን ቆይተናል ወላሂ በጣም ቆይተናል እና አሁን ለእናንተ ነው ኦዲንስ እዚህ ጋር የማያውቀው ነገር ስላለ እናንተ ነው ይቅርታ ልንጠይቅ የመጣ ነው ዋነኛና አንደኛና አንደኛ ወደዚህ ቪዲዮ የመጣውበት ምክንያት ያው ስለ ፈኪ መናገር ስለፈለግኩ ነው። በላይ እኔ ፈኪ እንጃ ምንድናት ብዬ መግለጽ አልችልም። ያው ሰው ክፉ አርጎ ነው የሚስላት። የሆነ ግን ትንሽ ልጅነት አለባት። ግን ደግሞ አለ አይደለም አትናገርም፣ የሆነ ነገር ሰው የሆነ ነገር ቢያደርጋት አትናገርም። እንደሌሎች ወጣ የመናገር እንትን የለባትም። አሁን የሆነ ሰው አስከፋታ፣ የሆነ ሰው ሲከፋ ወጦ ይናገራል፣ ቀጥታ ሚዲያ እንደዚህ እንደዚህ አደረገኝ፣ እንደዚህ እንደዚህ ይላል እኔ አሁን ያየሁት ማለት ነው ፈኪጋ ግን አላየውባት ይህን ነገር አስር ብበድላትም ባስቀይማትም ምን ብላትም ምንም ያየሁት ነገር ስለሆነ እኔ እስካሁን ካየዋቸው እንትኖች እሷ ናት በቃ ወጣ እንደዚህ መልስ የማትሰጠው እንደዚህ እንደዚህ ያደረገኝ ብላ የማትናገረው እሷ ብቻ ናት ወላይ በጣም እና እኔ እንጃ ቃል የለኝም ብቻ ምን እንደምላችሁ አላቅምና እሷን አሁን ሰው እየጠላት ያለው የሆነ እንትን እያላት ያለው ወጣ ባለመናገሯ ነው። እሷ ብትናገር እኔ ከሌሎች በላይ እንደምትወደድ አቃለሁኝ። ግን ግዴለሽ ነች፣ ለነገሮች ግዴለሽ ነች። በቃ የሆነ ነገር እንደዚህ ተፈጠረ፣ ኖርማል ነው ምንም አይደለም ብላ ነው የምታልፈው። እንደዚህ ወጡ ያለቀሰችብን ወይም ምናምን ነገር የሆነ መልስ አትሰጥም። እሱ ነገር እሷን ትንሽ ጉርቷታል ብዬ ነው የማስበው። እና ይሄ ኬርለስነት ለሰው ግድ የሆነ የለም እንትን ናት እኔ ምን እንደምላችሁ አላቅም። አሁን የሆነ ሰው ያ እኔ ጋር አሁን ያን የተለያየቻ የሆነ ሰው ወጥቶ መልስ ሲሰጣ እንደዚህ እንደዚህ ብሎ ሲናገር፣ ስለሷ ክፉ ነገር ሲያወራ እሷ ዝም ምን እንምትለው አይ ሰው ብላ አለፈና የምትለው እኔ ሌሎች ደግሞ እያዩዋቸው ያለሁት የሆነ ነገር የሆነሽ ነገር ትንሽ እንኳን እንደሷ እንኳን ባናረጋቸው የሆነ ነገር ስናደርግ የሆነ እንደ ትልቅ ነገር አድርገው ሚዲያ ላይ ወጥቶ በቃ ያንን ሰው ክፉ ለማስባል እንደዛ ይላሉ። ብዙ ጊዜ ማለት ነው። እሷ ግን የሆነ እንት ምንም የሆነ ምንም ቢሆን ትንሽ አንድ ጊዜ እንኳን አብረን የበላት ታስታውሳለችና ስለ ሰውም ክፉ ነገር አታወራም። እኔ ወላሂ እንጃ ቃል የለኝም። እኔ ብዙ ነገር ተምሬያለሁ እዚህ ወደ አዲስ አበባ ከሄድኩ በኋላ ብዙ ነገር፣ ግን እንደ ፈኪ አይነት ሴት እኔ አላየውም እስካሁን። አሁንም እዚህ ያለ ልነግራችሁ የሚፈልገው እስካሁን እንደ ፈኪ አይነት ሴት አላየውም። እንጃ አይመስለኝም። ማለት የሆነ ሰው ስታጠፋ አንተ የሆነ ክፉ ነገር እንድትሆን ምናምን ነገር ነው እንትን የሚለውና የሷ እሷ ደግሞ እንደዛ አይነት ነገር የለባትም። እንደዛ አይነት ነገርም አታስብም እሷ እና ለዛ ነው ለየት ያለችብኝና አላህ ይጨምርላት ነው የሚባለው። ያው ወጣ እንደዚህ ወደ ሚዲያ ወጣ፣ የሆነ ነገር ስትሆን ወጣ፣ ስለዛ ነገር መልስ ብትሰጥ ምን ብትል? እስካሁን ያው ሰው ማለት እናንተም እኮ አሁን እዚህ ጋር የምታውቁት ሰው ወጦ ሚዲያ ላይ ወጦ፣ እኔም አንዳንዴ እንደዚህ አይነት ባህሪ አለብኝ ብዙ መልስ መስጠት ምናምን አልወድም። እና የምታውቁት እናንተ እኔ አሁን የሆነ ነገር በሆን ያኛው ሰውዬ በዳዩ እንደዚህ እንደዚህ አረገኝ እንደዚህ እንደዚህ አረገኝ ቢል እኔ ነው የምትወቅሱኝ፣ ግን እኔ ተበዳይ ነኝ። ዝም ካልኩኝ እኔ ጋ ሁሌም ጫና ይበዛል ማለት ነው። ማለት እኔ እንዳደረኩት ያንን ነገር እሷ የምትለውን ነገር እኔ እንዳደረኩት ተደርጎ ስለሚሳል ማለት ነው። እሷ ጋርም ያለው እንደዚህ ነው። አሁን እኔ እሷ እንደዚህ እንደዚህ እንደዚህ እንደዚህ ያደረገችኝ፣ እሷ እንደዚህ ናት፣ እሷ እንደዚህ ናት አልኩኝ። እሷ ባለዬ ናት እንደዚህ ናት፣ እንደዚህ ናት አልኳ። ዝም ብዬ እኮ ሊሆን ይችላል ወጥቼ እንደዚህ እንደዚህ እንደዚህ ናት አልኩኝ። እሷ ግን መልስ ብትሰጥበት ያንን ነገር እንደዚህ እንደዚህ አይደለም እንደዚህ እንደዚህ ብላ ብትናገር ሰው ይረዳትና ወደ እሷ ይሄዳል። ግን አሁን እዚህ ጋር ያለው ተናጋሪ እሷ እኔ ይናገራለሁኝ እኔ ክፉ ናት ምናምን ላለው እሷ ዝም ትላለች፣ በቃ እውነት ነው ተብሎ ነው ሰው የሚያስበው ና ለዛም ይመስለኛል እሷን ትንሽ ወደ ኋላ ያስቀራትና ኢንሻአላህ፣ ከዚህ በኋላ ያው ምን ልበላችሁ ያው ደስ ደስ በሚል ቪዲዮ እንመጣለን ብዬ አስባለሁ እና ደሞ ወላሂ የሀገር ልጅ ሀገር ነው፣ የሀገር ልጅ አንድ ወንዝ የጠጣ ምንድነው የሚባለው? እኔ ብቻ የሀገር ልጅ ሀገር ነው። ወላሂ እኔ አየሁትኝ። በቃ የለም ታስብልኛለች፣ ትጨነቅልኛለች፣ ሁሌም ሁሌም ማለት ነው የሆነ በቃ የሆነ ነገር የሆነ ትንሽ ራሴ የሆነ ነገር ካመመኝ ራሱ ደውላ ኢብሮ ተሻለ የምትለኝ እሷንች ማለት ያ አገር ልጅ የሆነ የሆነ ቢያንስ አብረሽ ጻኑ ነሽ አሳልፈሽ ነገር አለ ምናም፣ እንጃ ምን እንደምላችሁ አላቅምና፣ ብቻ አላህ ደጋግ ደጋግ ሰዎችን ወደ ህይወታችን ያምጣለን። እና ፈኪ የዚህ ጋር ወላይ ሁላችሁም ኦዲንሶች፣ ብዙ ኦዲንሶች አላችሁ እዚህ እንጃ ተከፋፍላችኋል። እንዲህ ብቻ የሆነ የተበተነ እንትን አለና እውነታው ያለው የሚናገረው ሰው ጋር ሳይሆን እንግዲህ ያ በዳይ አሁን በዳይነኝ አሁን እኔ በዳይ ነኝ ልበል፣ ተበዳ አለ ዛጋ እኔ በዳይ ነኝ ተበዳይ ጋር አለ ተበዳይ ዝም የሚል ከሆነ በዳይ ካወራ በዳይ እንደ ተበዳይ ነው የሚቆጠረውና እንደ እንደዛ አይነት ነገር ስላለ ነውና እና እዚህ ጋር እንድታውቁለኝ የምፈልገው ነባን ታውካት ምናምን የምትሉ ሰዎችም አላችሁ። እንደዚህ ቃል ገብተላት ይላት ነበረ ምናምን የምትሉም አላችሁ። አዎ ቃል ገብቻ አለኝ፣ በፈለገችው ነገር አለኝ። አሁንም አሁንም እዚህ ጋር እንድታቁል የሚፈልገው እኔ ቪዲዮ አልሰራሁም ማለት ከነሱ ጎን አይደለሁም ማለት አይደለም። ቪዲዮ መስራት የሆነ ራሱን የቻለ እንትና ነው። ግን መቼም ቢሆን አብሬሻለሁ። አብሬሻለሁ ማለት የሆነ ሰው አሁን እኔ የሆነ ሰው አብሬሻለሁ፣ አሁን ልጅ አብሬሻለሁ ካልኳት የሆነ ሲከፋት ወይም የሆነ ነገር እኔ በማስፈልጋት ሰዓት አለሁኝ እንደማለት ነው። ወደ ሌላ ነገር ምትወስዱታላችሁ፣ የሆነ ብዙ ነገር ያሰባችሁ ነገር አላችሁ የለም። ወደ ፍቅር ያስገባችሁታላችሁ እኔ ግራ ነው የሚገባኝ ወላሂ። ዝም ብላችሁ ታጣምሩናላችሁ በዛ በዛ። እንግዲህ ቪዲዮ ላይ ካያችሁት እህቴ ወንድሜ እየተባባልነው ነው። እህት ወንድም ተባብሎ ደግሞ እንዴት ነው ፍቅር ምናምን የምታስቡት እዚህ ጋር እና ያንን ነገር ትንሽ ትንሽ ለማጣመር ስትቸኩሉ ትንሽ ብትረጋጉልን ደስ ይለኛል። ሌላ ልላችሁ የምፈልገው በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የምትጠሉኝንም የምትወዱኝንም ያው ልጠሉኝ። እኔ ወላሂ ብዙ ጊዜ ነገሮችን ለማስረዳት እንትን አይደለሁም። ማለት የሆነ ስለኔ ክፉ ሊወራ ይችላል፣ የሆነ ሰው በውስጥ ሊያወራችሁ ይችላል፣ ኢብራሂም እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ በቃ ሊላችሁ ይችላል። ደግሞ የሰው ልጅ ይላልም እንደሚልም ሀንድረድ ፐርሰንት እርግጠኛ ስለሆንኩ ነው እና ፋሚሊያንስ ብቻ። የሰው ልጅ እኔ ግርም የሚለኝ ወላሂ ምንም ደግ ጊዜ ያሳልፈናል። እኔ ስለማንም ማንም በቃ የሆነ ነገር ሰርታችሁ ስትለ የሆነ የለም ቪዲዮ መስራት እንኳን ስታቆሙ ወደ ክፉ ነገር አትሰቡት። በቃ እኔ አሁንም ቢሆን ቃለው ማገዝ ባለብኝ በምችለው አቅም ማንንም ይሁን ማንንም ሳይሆን ያው የማውቃቸውን እነዚህም ቃል የገባሁላቸውን ሰዎች ላግዛቸው ዝግጁ ነኝ እና በምችለውና በአቅሜ ልክ ማለት ነው። ከምችለው በላይ ማድረግ ስለማልችል ማለት ነው እና እዚህ ጋ ሁላችሁም እንድታውቁልኝ የምፈልገው ኢንሻአላህ ከዚህ በኋላ ፈኪ ጋ ደተ ደተ በሚሉ ቪዲዮዎች እንመጣለን እናንተን በሚያስተምሩ በማይደብራችሁ እናንተን በማያስደብር ቪዲዮ እንመጣለን ብዬ ስለማስብ ነው እና እና ፋሚሊያንስ እኔና ፈኪ ደግሞ ያው ቪዲዮ ያቆምንበት መንገድ መጀመሪያ ላይ ካስታወሳችሁ የሆነች ትንሽ ችግር ነበረ። የሆነ ሰው ሰው ነበረ እንደዚህ በጣም ኃይለኛ ሰው ነበረ እና ያ ሰው ትንሽ ሆነ እኔና እሷን ለማለያየት የሆነ የለም እሷ ጋም እኔ ጋም የሆነ እንደዚህ የተመላለሰ እያወራ ብቻ ያ ነገር ትንሽ ያ ነገር ነው እንደዛ ያለ ያየን እንጂ ምን ላይ ሰዎች አልነበርንምና አሁን ግን ያሰው ተባ እውነተው ታውቆ በቃ የለም ሲሰራው የነበረ ሴራ በሙሉ ታውቆበት አሁን ላይ ከዩቲዩብ አለም የለም ዩቲዩብ ላይ እስካሁን አይቼው አላቀም በአካልም አይቼው አላውቅም። ለምን ታውቆበታል። ያ ነገር እሷንም በጣም ጎድቷታል። በጣም ወላሂ በጣም የጎዳት ሰው ቢኖር እሱ ነውና እሷ ናት ልበል እሱ ነው ልበል እንጃ ብቻ እንደዚህ ማለት ስላልፈለግኩ ነው እና እነዛ ሰዎች ናቸው ትንሽ እኛ እኛ ጋር ያለውን ክፍተት ያበዙትና አሁን ግን እውነታቸው ታውቆ እውነታው ወጥቶ በማስረጃ በቃ ሁሉም ነገር ተረጋግጦ እሷም አቃ እኔም አውቄ በቃ ያ ነገር አላስፈላጊ እንዳለ ነበርና በኔና በሷ ግጭት ሳይሆን በዛ ሰው ያ ነው እንደዚህ፣ በኔና በሷ ያለውን ክፍተት ያመጣውና እንደዛ ነገር ነው ፋሚሊያንስ። እኔም ደሞ ያኔ ተናደጀ ምናምን ላልኩት ነገር እዚህ ጋር አሁንም ቢሆን በጣም ይቅርታ ወላኝ፣ አጥፍቻለሁ። እኔ ጥፋተኛ አይደለሁም ምናም ያልኩ ሳይሆን አጥፍቻለሁኝ። ጥፋቱን ደግሞ አውቆና አምኖ ይቅርታ ማለት ትልቅነት ነው ብዬ ስላሰብኩ ነው። የሰው ልጅ ደግሞ ማጠፋ ስህተትን የማይሳሳት እኮ የለም፣ ማንም እዚህ ዓለም ላይ ማንም ማንም የለምና፣ ስንሳሳት ያንን ስህተታችንና አቀን መመለሳችን ነው ለእኛ ትልቅ ባሉ ያለው እዚህ ጋር ማለት ነው። ስህተትህን አቀ ስትመለስ ያ ነገር ነው እንጂ ኖርማል ስህተት እንደሰራ እያወቀ ስህተቱን ማያምን ብዙ አይነት ሰው አለና፣ እንደዚ አይነት ሰው ደግሞ አይደለውም እኔ እና ፋሚሊያንስ እሷ ጋ ወላሂ በጣም ብዙ ኪሳራን ያደረሰች ያደረሰችባት ያች እኔ እና እሷን የሆነ የለም ግጭት የፈጠረችው ልጅ ለምን እኔ ስለ ፈኪ የሆነ ነገር ላናግራት ምናምን ስሞክር ያችኛዋ ደግሞ በቃ የሆነ የለም ሰይጣን አለ አይደለ? ከሰይጣን በላይ ናት ልጅቱ ልበል፣ ምን እንጃ፣ እኔ ምን እንደምላላቀውም ብቻ። እሷ ነበረች እንደዚህ ስታጋጭ። ምን ስትል በቃ የሆነ የለም አለመስማማቶችን ስትፈጥር የነበረችው እና ብዙ ብዙ ታገይ ነበረ። ብዙ በጣም በጣም ታገልኩኝ። የመጨረሻ ላይ ሲደክመኝ ነው ያንን ነገር የለም ትንሽ መራቅ እኔ እስኪ ልራቅና ትያት ብዬ የወሰንኩት። ከዛ በኋላ ግን ማንነቷን አቃ እኔ ያልኩት ሙሉ እውነት እንደነበር ተረድታ አውቃዋለች ሁሉንም በቃ ለምን ያችናት በቃ ሴራውን የሰራችው ልጅቱ ነች በቃ የለም እኔ የሆነ ላቀባት ነገር ሆነባት የለም? እሷን የሆነ ነገር ብዙም ፊትም እንትን አላትም ነበርና የሆነ ማቀባት ነገር ስለመሰላት እና ለዛ ነው እንትን ያለችውና፣ አሁን ግን ያ ነገር ሁሉ አልፎ ያችንም ልጅ አስወግደን አሁን እንግዲህ ኢንሻአላ ከዚህ በኋላ ማንንም እንትን አይልም ብዬ ስለማስብ እና ከዚህ በኋላ እሷ የለችም እንግዲህ፣ የተሻለ ነገር ይሆናል ብዬ አስባለሁ እና ዋናው አሁን ሁሉም ነገር እውነቱ ታውቋል። ልጅቱ ነበረች እሷና ኔ የመለያየት ዋነኛ አንደኛ መንስኤዋ። ስሟን መጥራት ስላልፈለግኩ ነው፣ እዚህ ጋ ይቅርታ ና እሷ ነበረች። ፈኪጋም በጣም ላይ በጣም ትልቅ ኪሳራ አድርሳባታለች፣ በጣም እኔ ግን ቀደሜ በቃ የለም ከእሷ ለማሸሽ ነበረ ስታግል ነበረ። የምታቁ ኦዲንሶችም ትኖራላችሁ፣ ኦዲንሶች የምታቁ ትኖራላችሁ። እንደዚህ ነገር ያወራን ይመስለኛል ብቻ የሆነ ኦዲንሶች ታውቃላችሁ፣ እንደዚህ እንደዚህ ነገር ምናምን ብያችሁ እና በመጨረሻ ግን በቃ ተባኖባት እውነታው ታውቆ ፈኪና እኔም ይቅር ተባ ብለን ጥፋቱ የኛ እንዳልነበረ ይቅር ተባ ብለን ነገር አለፈ። ያው ያኔ ተናድጄ ስለነበረ በቃ የለም እኔ ከዛ ለማውጣት ስጣጣር ስለነበረ እሷን ፈኪን ከዛ እዛ ውስጥ በጣም ከቆየች በጣም እንደምትጎዳ ስላወቁት ከዛ ለማውጣት በጣም ታየታገልኩኝ ደሞ ፈኪም የለም ታሳምናታለች ምናምን ነገር ፈኪም ያው ይዋን ታውቃላችሁና፣ ያችኛዋ ለማሳመን በጣም ስትሞክር፣ እኔ ደግሞ እሷ እንዳታመን ያቅሜን ስሞክር ነበርና ብቻ፣ ሆነ ቀስ ብሎ ዘግይቶም ቢሆን እውነታውን አውቃለች። እና አሁን ያው ከዚህ በኋላ እሷም በህይወታችን አትመጣም ማለት ልጅቱ ማለት ያችኛዋ ልጅ እና ከዚህ በኋላ የሚረብሽ ሰውም ይኖራል ብዬ ስለማላስብ ነው እና እና ብቻ እንደዛ እንደዛ ነገር ነው። እና በጣም ነው የምንወዳቸው። ብቻ እንሻላ ከዚህ በኋላ ደስ ደስ በሚል ቪዲዮ ደስ ደስ በሚል ቪዲዮ እንመጣለን። እሷም ያው ይሄንን ቂራአት ነው ዩቱብ ላይ ጠፋ ያለችው ቂራአት፣ ምናምን ጀምራለች እንደዚህ ላ የሆነ ሂፍዝ ውድድር ምናምን ነገር እየሞከረች ስለሆነ ነው። እና እንሻላ ከዚህ በኋላ ደስ በሚል ቪዲዮዎች እንመጣለን ባላ ፍቃድ። አላህ በሚወደው መንገድ ኢንሻአላህ እና በቀጣይ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ብዬ ልዝገው።